እኔማ ዛሬ ግራ ገብቶኝ እያንጎራጎርሁ ጥንቸሉ ተሸጦ ጨዋታው ደመቀ በሀይሚ እየጓዳ ወይናቸው ተቀጣ እያልኩኝ ቪዲዮቸውን እየደጋገም ሁለ አራት ጊዜ ተመለከትኩት። ነገር ግን ላገኘ አልቻልኩኝ። እስኪ ቤተሰቦቼ ልንገራችሁና ይህ ቪዲዮ ሙሉን ሰምታችሁ እናንተ ካገኛችሁት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ ሀይሚና ብሩኬ በአዲስ ነገር መጥተዋል። እንደዚሁም ደግሞ ሙሽዬ መታለ ሙሽና ሀብቴ እንደዚሁም ፍጽም ደግሞ አዲስ ነገር ስለ ሀይሚና ብሩኬ ይዘው መጥተዋል። በመጀመሪያ ግን እና ሀይምዬ ልጀምርላችሁ። ቪዲዮቸውን ለአራት ጊዜ መነጽር እያደረግኩኝ ይው ከተለቀቀ ጀምሮ ደጋገምኩትኝ፣ አየሁትኝ፣ ፈለግኩትኝ ግን ላገኙ አልቻልኩም። እስኪ ምናልባት እኔ ድንገት አንዳንድ ጊዜ ዓይኔ ብዥ ብሎ ከሆነ ወር ደግሞ እናንተ አግኝታችሁት እናንተ አይታችሁት እኔ ያላየሁት ከሆነ ኮሜንት ላይ ያገኛችሁበትን ቦታ ደቂቃውን ጻፉልኝ። ቤተሰብ የምር ኔ ማየት እፈልጋለሁ፣ ማየት እፈልጋለሁኝ የምሬን ነው እንግዲህ ዛሬ ሃይሚና ብሩኬ ጥንቸሉ እነዛ በውድ የተገዙ ጥንቸሎች ስላቱ ጊዜያቸውን ሰጥተው ብሩኬ ለረጅም መንገድ ተጉዤ ነው የገዛዋቸው ለሃይሚ በጣም ስለምትወዳቸው ምናምን እያለ ነበርና ዛሬ ደግሞ ጥንቸሉን ሸጬ አለ ወይን ገዛሁበት ከሃይሚ ጋራ ብችስችስ ማለት እፈልጋለሁ ወይናችንን መጠጣት አለብን መደሰት አለብን ብቻችንን ብሎ ጉድ ጉድ ብሎ በሃይሚ የመኝታ ክፍል ቤተሰቦቼ በሁለት ብርጭቁ ወይኖቹን ቅ አድርጎ ጠበቃት። ሀይሚ የኔ ቆንጆ ልክ ከውጭ ነኝ ሰርፕራይዝ አለሽ ብሎ ነበር ሲያሮጥ ያመጣትኝና ስትመጣ ድንግጥ ነው ያለችው። ቤተሰቦቼ እና ብሩኬ ደግሞ ያው ወይን እንጠጣ ምን ችግር አለ፣ በቃ እኔ እና አንቺ አሪፍ ጊዜ ማሳለፍ አለብን ምናምን እያለ ሲሰክስ ነበር። መጀመሪያ ግን ያው ብሩኬ መግቢያ ላይ እንደተናገረው ቤተሰቦቼ ከሀይሚ ጋር ልቀጥል ወይንስ ደግሞ ለብቻ የቀረብ ያለቤት ልከራይ? በዛ ላይ ደግሞ አስተያየት ሰጡኝ። የምትፈልጉ ደግሞ ላይክ አድርጉ፣ የማትፈልጉም ላይክ አድርጉ ብሏል። በዛ ላይ አስተያየት መስጠት እፈልጋለሁ። እንደገና ደግሞ ሀይሚዬ ዛሬ ምር ብሎ ባታ ሳላ ደንቃት ማለፍ አልፈልግም። ቤተሰቦች እየመረረኝ ነው የምነግራችሁ። ሌላው ለሀይሚዬ ሰርፕራይዝ አለ። እኔ ሁለት ሰርፕራይዞች ጠርጥሬያለሁ። የጠረጠር ኳቸውን እነግራችኋለሁ። ቤተሰብ በመጀመሪያ ከወይኑ ወይንም ደግሞ አፋልጉኝ ካልኳችሁ ነገር ልንገራችሁ። ቤተሰቦች አፋልጉኝ ያልኳችሁ ስፈልግ የነበረው ሀይሚዬን ለመጀመሪያ ጊዜ ከንፈሯን ሳማት ሀይሚዬም ደነገጠች ይላሉ። እየቱ ጋ ነው እኔ ብጥር ንጥር አርግ የፈለግኩትኝ። የምሬ የምላችሁ መሳሳም ፍቅር ያደረጃል። አዎ ብሩኬም ተናግሯል። ፍቅራችንን እናጥብቅ እናደርጅ አረ እናንተ ልክ እንደ ብሩኬ አማርኛ ራሱ ሊጠፋብኝ ሊወላገድብኝ ነው መሰለኝ። እና ግን ፍቅራችንን እናሳድግ እያለ ነበርና፣ ከዛ ስፈልግ ብፈልግ ብፈልግ ታምሌሏ የተወሰነ ነገር ቅረብረብ ያለ ነገር አየሁኝ። ግን እንደ ወይናቸውን ቅድት ቅድት ሲያደርጉ መኝታ ክፍላቸውን፣ ወይኔ ዛሬ ጨዋታው ደመቀ ብዬ መጀመሪያ በስርዓት አየሁትኝ። አላገኙትም። ቀጥዬ ደግ ደግሜ ያየሁት አሁንም አላገኘትም። ቤተሰብ ካገኛችሁ ኮሚንት ላይ ጻፉልኝ። የምሬ ነው ምላችሁኝ እና ስለ ሀይሚ ሰርፕራይዝ ሁለት ነገር መጥቶልኛል አንደኛው ሜቢ ሀይሚ ያው እየተለማመደች ነበር ድራይቭ ማድረግ ና ሜቢ መኪና ሊገዛላት ሰርፕራይዝ ልትደረግ፣ አንደኛው ግምቴ ነው ቤተሰቦች። ሌላኛው ግምቴ ደግሞ እነ ሙሽዬ ጋር ካለው ነገር ስለሚገናኝ ከነሱ ጋር አርጌ ብነግራችሁ ደስ ይለኛል። ያው ግን እንደ ዛሬ ብሩኬ እንደ ፕራንክ አድርጎ ነው የመጣውኝ እና እንግዲህ ያው ብሩኬ ቤት ልከራይ ወር ደግሞ ከሀይሚ ጋር ልቀጥል ላለው አስተያየት ብሰጥበት ኔ እኔ እንደኔ እንደ ራሴ ማለት ነው ብሩኬ እዚ ጋር ሀይሚን ቴክ ኬር ማድረግ ፈልጋለሁ፣ በተመሳሳይ ሰዓት ደግሞ ነጻነቷን መንፈግ አልፈልግም እያለ ነበረ። እዚ ጋር ሜቢ ቤት ምለቅ ከሆነ ብሩኬ ሁለታችሁ ሰፋ ያለ ቤት መከራየት አለባችሁ። ለምን ብሩኬ ሶፋ ላይ ወይንም ደግሞ ሶፋው ታውቃላችሁ በቃው እያለች ነበር። ሀይሜ ራሱ ነፃነቷን እንደ ተነፈቀች ማለት እንደ ተነፈቀች ሳይሆን ትሳቀቃለች። ለምን ብሩኬ መሬት ላይ እየተኛ ታቃላችሁ። ሲብንቶ ነው ይሄ በቃ አለቀ። ቅስቃሴ ያለገባችሁ አይደለ? ሰራምክ ስለሆነ ይቀሰቅሳል። አንደኛ ሶፋ ላይ ሲተኛ ትሳቀቃለች። ያ ነገር ስላለ ሀይሜም ከምትሳቀቅ አንተም ደሞ ሰፋ ያለቤት ቤት ተከራይታችሁ አንድ ላይ መሆን ከፈለጋችሁ አንዳንድ መኝታ ክፍል ማለት ሀይሚዬ ለራሱ አንተ ለራስህ መኝታ ክፍል ሁለት መኝታ ክፍል ያለው ቤት ውስጥ ቢሆን እኔ ደስ ይለኛል። አብራችሁ መኖር ካለባችሁ ግን እዚሁ ቤት ቀጥሉ ለማለት ይገብደኛል። ለምን መሬት ላይ ተኝተ በኋላ ደግሞ ስትታመም ማየት አንዱ ስለማንፈልግ ነው። ገባችኋ። እኔ የራሴ አስተያየት ሌላው ደግሞ ለሀይሚ ሰርፕራይዝ አላትም ያለው ነገር ነበረ። እነ ሙሽ የጋም የተባለው ምንድን ነው ለሀይሚዬና ለብሩኬ ሽምግልና እነጋሽ የቃይላ ከሚል ነበር። ያው እነሱ በብራንክ ሀይል አድርገው አይዲያውን ቢያመጡትም ግን ዝም ብዬ ሳስባችሁ ይሄ ነገር ወደዛ እየሄደ ይመስለኛል። ማለት አይዲያው ሀሳቡ ባይመጣላቸው ማለት መጀመሪያ ባያስቡት ኖሮ በብራንክ መልክ አያመጡትም ነበር። ገባችሁ ሜቢ ብሩኬ ለሀይሚ ቤተሰብ ሽማግሌ ሊልክላት ይሆን ብያሰብኩኝ። አንድ ላይ መኖራችሁ ካልቀረ ወጣቶች ናችሁ በእርግጥ ሙሽዬ ገና ነው ልጅ ነው ወጣት ነው ብሩኬ እያለች ነበረ ገባችሁ አይደለ ገና ሀያ አመት ውስጥ ነው ያለው ብዙ ሰዎችም እንደዛ የሚሉ ሰዎች አሉ ግን ያው ብሩኬም ሀይሚም እስከ ሀያ አምስት አመት ድረስ ምናልባት ልጅ ናቸው ለትዳር ጠንከር ያለ አእምሮ በሰል አእምሮ ያለ አእምሮ የላቸውም ትዳር መምራት አይችሉም ብላችሁ የምታስቡ ሰዎች ልትኖሩ ትችላላችሁ ግን አሁንም እኔ እንደ ራሴ አብሮ ማደግ የሚችሉ ሰዎች ናቸው። በጣም ብዙ ሰዎች እኮ አሉ ተምሳሌት የሚሆኑ ከትምህርት ቤት ምናምን ጀምሮ ረጅም ጉዞ ተጉዘው ያንዳንዱ ፎቶዋቸው ምናምን ሲያመጡ ሲያቀናበሩ፣ እኔ እንዴት ደስ እንደሚልኝ የምሬን እምላችሁ። ረዘም ላለ ጉዞ የሚጓዙ ሰዎች በጣም ጠንካሮች ናቸው፣ ብልህዎች ናቸው፣ ይተዋወቃሉ። ከመተዋወቅ በላይ ተናበው ያንዳቸውን ፍላጎት አንዳቸው ሳይናገሩ ማወቅ ይችላሉ። እና ልጅ ናቸውም አልልም አሁን ላይ መጋባት አለባቸው አለ። ምክንያቱም ሽማግሌ ለመላክም ላለመላክም ብሩኬና ሀይሚዬ መጀመሪያ መስማማት አለባቸው ስላችሁ፣ ተነጋግረው እነሱ ናቸው መወሰን ያለባቸው። ሌላ ሰው አይደለም ሊወስናላቸው የሚችለው። ለምን ኑሯቸውን የሚኖሩ እነሱ ስለሆኑ ማለት ነው። ና እዚ ጋር ሜቢ ለሀይሚ ሰርፕራይዝ አላት ያለው ወይ መኪና ወይ ሽማግሌ ሊልክላት ብዬ አሰብኩኝ። አንደኛ ሁለተኛ ነገር ደግሞ እንደ ሀሳብ ብሩኬም አንድ ቤት ከሀይሚ ጋር የምትኖር ከሆነ በትዳር ብትጣመሩ እኔ ደስ ይለኛል። የምሬ ነው የምላችሁ ከምር ምክንያቱም ደግሞ ላይፋቸውን እየኖሩ አለቀበቅ ላይፋቸውን እየኖሩ በቃ በፍቅር አብረው እየኖሩ ስራንም መስራት ትልቅ ደረጃ መድረስ ይችላሉ፣ አንዳቸው ለአንዳቸው ውስጥ ከተሳሰቡ ድረስ ማለት ነው። እና እንደ ሀሳብ ብሩኬ የምሰጠው ሁለት አይነት ነው እኔ አንድ ከሀይሚ ጋ አንድ ቤት የመኖሩ ሀሳብ ካለ ሌላ ማለት ባለ ሁለት መኝታ ክፍል ያለው መከራየት አለብህ፣ ለራስ ማሰብ አለብህ፣ የምተኛበት ሀይሚም እንዳትሳቀቅ፣ አንተም ደግሞ በገዛ መኝታ ክፍል እንደፈለግ መሆን ትችላለህ። ማምሸት ምንም ብቻ ሀይሚዬ ነጻነት እንድሰማት ስለፈለግኩ ነው። ገባችሁ ብሩኬ ደግሞ ጓደኞቹ አሉ ይመጣሉ፣ ምናምን ከእርሱ ጋር ምናምን ማሳለም የሚፈልጉበት ሰዓት ሊኖር ይችላል። በሰን ሰት ሀይሚ ምናልባት ልትሳቀቅ ትችላለች። ያንንም ማሰብ አለባችሁ። አንድ ቤት ብቻ ይኑሩ ብሎ ማስገደር ሳይሆን ነገሮችንም አመቻቸት ከሁለቱም አንግል ኦር ደግሞ ብሩኬ ያው እንዳልኳችሁ በትዳር ተጣምራችሁ አንድ ቤት ብትኖሩ እንደኔ ደስ ነው የሚለኝ። ብሬ ነው የምላችሁ ሁለት አመት ትውቅ በቂ ነው ብዬ ነው የማስበው እኔ እንደራሴ ማለት አላደን በቃ አሁን በሰዓት ተጋብተው ይውለዱ በሚለው ምናምን ሳይሆን፣ ግን አብረው ቢሄዱ ቢቀጥሉ እነዚህ ልጆች ምንም ነገር ሃይሚዬ በጣም ስማርት ናት። ሴት ልጅ በነገራችን ላይ ለትዳር ልጅ ናት የምትባል አይደለችም። ሴት ልጅ በጣም ጎበዝ ናት፣ ብልህ ናት። ወንዶች ናቸው ሴት ማስተካከል ይችላሉ። ሴቶቹ ወንዶቹን ማስተካከል ይችላሉ ማለት ልክ እንዳሳየ። ልክ አንዳንድ ጊዜ ወንዶች አስተሳሰባቸውን እንደ ሕፃን ይመስለኛል ለምን ብትሉ እናንተ ናችሁ መጀመሪያ ነገሮችን የምታስለምዷችሁ፣ ያንን ልማድ ይዘው ነው የሚከተሉት። ለዛ ነው ያንን ነገር የምናገረውኝ። እና ሜይ ቢ ያው እንደነገርኳችሁ ነው። ብሩኬ ሜይ ቢ ሽማግሌ ሊክላት ኦር መኪና ሊገዛላት ይመስለኛል። ሰሞኑ ሰርፕራይዝ ሀይሚን የሚያስደስት ነገር አለ ስላለ ማለት ነው። ቤተሰቦች እናንተ ሀሳብ ደግሞ ኮሜንት ላይ እጠብቃለሁ። ሙሽዬም ገና ልጆች ናቸው ያለች ነበር። ሲቀጥል የሙሽዬን ሀሳብ እኔ እደግፋለሁ። ለምን እንግዲህ ሀቴና ፍጼ ግግም ብለው በመልክተኛ እኛ ማለት ውክልና ይዘን ጋሽዬ ጋ ሽምግልና ይላክ ሲሉ ምናምን ነበር። እንዲያው ሙሽዬ እናንተ ልጆች ናቸው እያለቻቸው ነበር። ና እዚህ ጋር ሙሽዬ ራሱ ብሩኬ መቶ ነው ሽምግልና መላክ ያለበት ያለችበትም ፓርት ወድጇሉ። ለምን አላፊነት እንዲሰማው ሁሌ በሰው ድጋፍ መሄድ እንደሌለበት እንዲያቅ፣ ራሱን ችሎ ሽማግሌዎችን መርጦ መላክ እንዳለበት፣ እንደዚሁም ደግሞ ለሀይሚዬም ክብር ነው ለሱም ደግሞ አላፊነት ከዚህ ጋር ነው የሚጀምረው። ገባችሁ ልክ እንደ ልጄ እንደ መለኛው እሱም ብሩኬ በራሱ በግሉ መጥቶ ሽማግሌዎችን መርጦ ነው እንጂ ጋ ሽጋሽ መላክ ያለበት ውክልና ምናምን የሚባል ነገር አይሰራም፣ እያለች ነበርና እዚህ ጋ በጣም ይሁን አስተዋይ እናትና፣ ገባችሁ አይደለ? ኃላፊነት ለሀይሚም ለራሱም። እንደዚሁም ደሞ ትዳር ህይወት ማለት ቀልድ አይደለም። ገባችሁ አይደል? የሰው ድጋፍ ወይም ደሞ የሰው ወሬ የሚሰማበት አይደለም። እዚህ ጋ ልክ አንድ መንግስት ሀገርን እንደሚመራ ሁሉ አንድም ባለ ትዳር ቤቱን የሚመራው ራሱ ነውና ኃላፊነት እንዲሰማው ስለፈለገች ነው። እኔ ሀይሚን ጠልቻ ሳይሆን እሱ እራሱ ማረግ ስላለበት ነው ብላለች። እናት ረጅም